አሰላሙ ዓለይኩም ወራህመቱላሂ ወበረካቱ። ነቢዩ ዐለይሂ ሰላም ካደል ፈቅሩ አን የኩነ ኩፍራን ይላሉ። ድህነት ለማክፈር ያበቃል ወይም ያደርሳል አሉ። ዛሬ ድህነት ብዙዎቻችን ላይ እየተጫወተብን ይገኛል። ድህነት ምንም ጌጥ የለውም። ድህነት ደስ አይልም። ድህነት አንገት ያስደፋል። ድህነት ከሰው በታች ያደርጋል። ድህነት በጣም ብዙ መጎሳቆልና አንዳንዴም ከእስልምና ሊያስወጣንም አላህን ሊያስተውንም ይችላል። አላህ ይጠብቀን። አውፍ ብን ማሊክ ወደ ነቢያችን አለይሂ ሰላም መጣና፣ ያረሱልላህ ድህነት በጣም አስቸገረኝ አላቸው እና ሀብታም መሆን እፈልጋለሁኝ። ከዛ የአላህ መልክተኛ አንተም ባለቤትህም አላህን በመፍራት አደራላችኋለሁ ካሏቸው በኋላ ምን እንዳሏቸው ታውቃላችሁ? ይህን ዚክር በደንብ አርገ አብዝተህ በላሉ ላ ሐውለ ወላ ቁወተ ኢላ ቢላህ ላ ሀውለ ወላ ቁወተ ኢላ ቢላህ የሚለውን ዚክር በደንብ አርገ ደጋግመ በል አንተም ባለቤትህም። የዛኔ ድህነት ሙሉ በሙሉ ይቀረፋል። ከዛ በኋላ ዓውፍ ብን ማሊክ ምን ይላል? ሌሊቱም ሙሉ ከባለቤት ጋር ሆነን ይህን ዚክር በማለት አሳለፍ ነዋል። ወላሂ የሀብት ማማ ላይ ተሰቀልን፣ ሀብቱ አጠቃላይ ተሰብስቦ መጥአል። ታዲያ አንተስ ንተስ ምን ትጠብቃለህ ሀብታም ለመሆን ድህነትን ለአንዴና ለመጨረሻ ጊዜ ለመሰናበት ይህንን ምንቀልቢክ ከልብህ የመነጨ የሆነ ላሓውለ ወላ ቁወተ ኢላ ቢላ ጀሪብ ተጂድ እንሻ አላህ ሞክረው ታገኘዋለህ። አላህ ይወፍቀን። ድህነትን አላህ ጠራርጎ አላህ እንሳለን፣ ቀልብ ያለው ሀብታም፣ እኛ እንደፈለገ የምናዝበት ሀብታም፣ ከአላህ ጋር የምንቃረብበት ሀብታም እንደዚሁም ደግሞ ጀነትን ከአላህ ጋር ምንገበያይበት።